በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወረውቁ ለሰኔ በዛቴ እለት ኮነ ሰማይተ አባ ሙሴ ፀሊም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ ሀያ አራት በዚች ቀን አባ ሙሴ ፀሊም በሰማይትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግስተ ሰማያትን ገፍቷት ነበረና፣ እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ፣ ይቀማና ያመነዝር ነበር። ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላ እና አንድ ፊቄን አንድ ፊቄን የወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን እንደሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ፣ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም፣ እውነተኛውን አምላክ ታሳውቀኝና ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ከቀድሞ ሲሰራው በነበረ በመብሉና በመጠጡ በዝሙቱም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ እስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበረና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው፣ የሰይጣንንም ጦር ከእርሱ አራቀለት፣ የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህም በኋላ ቅስና ሊሾሙት መረጦት በቤተ መቅደስም በሊቀ ጳጳሳቱም ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ፣ መልክም አደረጉብህ በማለት ራሱን እየገሠጸ ወጣ። ከዚህ በኋላ ዳግመኛ ሊቀጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረ። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላም ብዙ ዝናም ዘንቦ ጉድጓዶቹን ሁሉ ሞላ። አረጋውያን ለምን ብዙ ጊዜ ወጣ ገባ ትል ነበር? ብለው ጠየቁት። እርሱም እግዚአብሔርን፣ ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ? አለው አለው ነበር በቸርነቱም አጠጣቸው ነበር አለው። በቸርነቱም ዝናምን ልኮልን ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋራ ወደ አባ መቃርስ ሄደ። አባ መቃርስም የሰማይትነት አክሊል ያለው ከእናንተ ውስጥ አንዱን እንሆ አያለሁ አላቸው። አባ ሙሴም አባቴ ሆይ፣ ምናልባት እኔ እሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት፣ እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሸሽ አላቸው። እነርሱም አባታችን አንተስ አትሸሽምን? አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስለ አልፈለጉ ከእርሱ ጋር ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁ ማክሊል ነበር፣ እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። ይህንንም የበርበር ሰዎችም ገደሉት። የሰማይትነትን ማክሊል ተቀበለ ወንድሞች ሆይ፣ ከሃዲና ነፍሰ ገዳይ፣ ቀማኛና ዘማዊ የነበረውን ለውጣ ደግ አባት፣ መምህርና የሚያጽናና ለመነኮሳትም ሥርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውም ባስቄጥስ ገዳም ድርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውሳጤ ውሳጤ ገዳም ሰው በተዘከረ ኩሎ ለካያቲሁ ዘቅድም

ለዘ ጻሐፎ በድርሳም ለዘ ጻሐፎ በክርታሱ ለዛ ጻፎን ዘይተርፍ ለዛ አንሞቦ ወለዘ ተርጐሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተእሙ ማርያም አራቂተ ኩሉ ባአይሰውረ መሃረን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረዴታቸው በረከታቸው ይደርብን። የጻድቁ የአባ ሙሴ ጸሊም የጻድቁ የአባታችን የአቡነ ተክለ ሃይማኖት የሌሎችን ቅዱሳን ረዴታቸው በረከታቸው ይደርብን። ቃል ኪዳናቸው አይልን። በሰላም ያሳደር አምላክ በሰላም ያውለን። ሀገራችንን ኢትዮጵያን ሰላም ያድርግልን። ዓለምን ሁሉ በቸርነቱ በምህረቱ ይጠብቅልን። በዓለም ላይ የምንሰማውን ጦርነቱን ችግሩን ሁሉ ከምድረ ገጽ ያጥፋልን። የታሰሩትን፣ የታመሙትን፣ የተጨነቁትን ያረጋጋልን፣ ያስፈታልን። አምላካችን ቅዱስ እግዚአብሔር ሆይ የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማዕታትን፣ የደናግል የመነኮሳትን ጸሎት ልመናቸው እንደተቀበልክ የእኛንም የነግህ የሰርክ ጸሎት ልመና ተቀብለህ በጸሎታችሁ አስቡን አትርሱን ያሉትን ሁሉ እንድታስብልን ፍጻሜያችን እንድታሳምረልን እንድታሳምርልን አምላካችን በሰላም እንድታውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ

ኮኑ ፍትሃነ ወንጹሃነ ይረስ የሚረስ ሁሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ንበል አስራ ሁለት ጊዜ እግዚኦ በእንተ እግዝእትነ ማርያም መሐረነ ክርስቶስ ንበል ከማሁ ኦ እግዚኦ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኵሉ ሕዝብከ አውቀን በድፍረት ሳናውቅ በስተት በሀልዮ ልዮ በነቢብ በገቢር በመዓልት በሌሊት የሠራ ነውን ኃጢአት ሁሉ ይቅር ይበለን እማ እሰራ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ እግዚአብሔር ይጠብቃችሁ በሰላም ዋሉ መልካም ቀን